የሱና ጾም አይነቶቻቸውን በተወሰነ መልኩ ወደ እናንተን ለማድረስ እሞክራለሁ። ሱና ጾም በትንሹ እስከ አምስት አይነት የሱና ጾሞች አሉ። አንደኛው አንድ ቀን ጾሞ አንድ ቀን ማፍጠር ነው። ከአመቱ ውስጥ ስድስት ወራትን መጾም፣ ከአንድ ወር አስራ አምስት ቀን መጾም ማለት ነው። ከአስር ቀን አምስት ቀን መጾም፣ ይሄ የነቢዩላሂ ዳውድ የጾም አይነት ነበር። ነቢያችን አለይሂ ሰላቱ ወሰላም አፍዶሉ ስያም በላጩ ጾም ሰውሙ ነቢይላሂ ዳውድ የነቢዩላሂ ዳውድ ጾም ነው አሉ። ካነ የሱሙ የምን ወዩፍጥሩ የምን አንድ ቀን ጾሞ አንድ ቀን ይፈታ ነበር አሉ። ወላ የፍሩ ኢዛላቃ ከጠላት ጋር ሲገናኝ አይሸሸም ነበር አሉ። የሚገርምኝ ምን ያገናኘዋል? የመጀመሪያውን አረፍተ ነገርና ይህንን ካላችሁ ምን ማለታቸው ነው? ነቢያችን አለይሂ ሰላቱ ወሰላም በአንድ ቀን ጾም ውስጣዊ ጡንቻቸውን ያፈረጥሙበትና አዩብ በሌላው ቀን ጾም ደግሞ በሚፈቱበት ቀን ደግሞ ውጫዊ ጡንቻቸውን ያፈረጥማሉ። ውስጥና ውጭ እኩል ሲያድግ ሲመሳሰል እኩል ሲጠነክር ምንም የሚፈሩት ነገር ከአላህ ውጭ የሚፈሩት ነገር አይኖርም ማለት ነው። ለዛ ነው ሁለተኛው ጾም የከወር ሶስት ቀን መጾም። እነዛ ሶስት ቀናት በተለይ አያሙል ቤል ቢሆኑ ይመረጣሉ። በሂጅሪ አቆጣጠር ከወር 12 13 አራትና አስራ አምስተኛውን ቀን መጾም ማለት ነው። እነዚህን ቀናቶች መጾም በጣም ይወደዳል። ነቢያችን አለ ሰላት ሰላም ሙሉ አመትን እንደ ጾም ይቆጠርለታል። መልካም ስራ የሚባዛው በአስር ስለሆነ ከየወሩ ሶስት ቀን ከጾመ ሰላሳ ቀን እንደ ጾም ይቆጠራል፣ አመቱን ሙሉ እንደ ጾም ይቆጠራል ማለት ነው። ሁለተኛው ደግሞ በላጩ የጾም አይነት አሒበቲ የዓረፋ ቀን ጾም ነው። የሁለትን አመት ወንጀል ያስምራል። ነቢያችን አለ ሰላት ሰላም እኔ አላህን አስበዋለው ያለፈውን አመት ወንጀልና የሚመጣውን አመት ወንጀል እንዲያስምርልኝ አላህን ከጀለዋለው ብለዋል። ሌላው ደግሞ ሰውሙ ዮሚ ዓሹራ ነው። አስረኛው ቀን ከሙሐረም ወር አስረኛውን ቀን መጾም ነው። ዘጠነኛውን መጨመር ሱና ነው። አስራ አንደኛውን መጨመር ሱና ይሆናል። ላይም በቄቱ ላ ቃቢልን ለአሶመን ታሲዕ ስላሉ ማለት ነው። ሌለኛው የሱና ጾም አይነት ሰኞና ሐሙስ ነው ከየሳምንት ሰኞና ሐሙስን መጾም ነው። እነዚህም ቀናቶች ውስጥ ሐሙስ ቀን መልካም ስራ ወደ ሰማይ የሚወጣበት ቀን ነው። ሰኞ ደግሞ የተወለድኩበት ቀን ነው መጾም ወዳለ ብለዋል። ሌላኛው ደግሞ ስድስት ቀን ከሸዋል ወር መጾም ነው። ነቢያችን ዐለይሂ ሰላቱ ወሰላም የረመዳን ወር ጾሞ ስድስቱን የሸዋል ወር ያስከተለ ሰው አንድ ዓመት ሙሉ እንደ ጾም ይቆጠርለታል አለው። ስለዚህ እነዚህ በትንሹ የሱና ጾም አይነቶች ናቸው። ከነዚህ ውስጥ አንድን ቀን የጾመ ሰው ነቢያችን ለ ላ ሰለም ምን አሉ? መንሳ መን ሷመ የውመን ፊ ሰቢልላህ፣ አንድ ቀን በአላህ መንገድ የጾመ ሰው አንድን ቀን በአላህ መንገድ የጾመ ሰው አንድን ቀን ሙስሊም ሆኖ በአላህ መንገድ ማለት ሙስሊም ሆኖ የጾመ ሰው ማለት ነው። በዓደ አላሁ ንሁ አላህ ከሱ ጀሃነምን ሰባ ዓመት ያርቃታል። አላለሁ ትርፍ ይሄ ነው። በጣም እንደው ዱንያዊ የሆነ ትርፍ ብዙ አለው። ነገር ግን አንድን ቀን መጾም አኼራዊ የሆነ አኼራዊ ምንዝቀው ምንዳ ደግሞ ስብሓነላህ የሰባ ዓመት ርቀት፣ ጃህነም እና በእኛ መካከል የሰባ ዓመት ርቀት አላህ ያደርጋል። እንደ በጣም ያስርቀዋል ማለት ነው። ስለዚህ ለዛ ነው ቀደም ሲል ከአሁን በፊት ባነሳውላችሁ በአንድ ፕሮግራም ረመንን ወር መጾም ብቻ ሳይሆን እነዚህንም ሱና ጾሞችን መጾም ከጀሃነም እና በእኛ መካከል ዊቃያ መከላከያ ጋሻ ማበጀት ነው ማለት ነው። ለዓለኩም ተተቆን የሚለውን እንዳትደርሱ አላህን ትፈሩት ዘንድ ይከጀላልና በእናንተና አላህን በሚያስቆጣው ነገር መካከል መከላከያ ዊቃያ ታገኛላችሁና ማለት ነው። ለዚህ ነው አላህ ስብሓነሁ ወተዓላ ባሮችን መቅጣት ስለማይወድ፣ ባሮችን መሮጀነት ማስገባት ስለሚፈልግ ለሰዎቹ ከዋጅብ የኢባዳ አይነቶች በተጨማሪ ሱናን እንዲዝቁ ያደርግላቸዋል። እነዚህን ቀናቶች ከረመዳን ወር በተጨማሪ ከነዚህ ቀናቶች የፈለገውን ሰው መርጦ በተለይ በተለይ ደግሞ የዓረፋን ቀን፣ የአሹራን ቀን ጠብቆ መጾም እንደገና ደግሞ ሲተሚን ሸዋልን መጾም ሰኞና ሐሙሱንም ጨምሮ እንዲሁም ደግሞ አንድ ቀን እየጾሙ አንድ ቀን መፍታት ሊከብደን ይችላል። ከየወሩ ሶስት ቀን ወይም ይህ ሁሉ ካልተቻለ ከነዚህ ውስጥ የተወሰኑትን መርጦ የምንችለውን አንዳንድ ሰው ስብሐነላህ ጾም የሚያስታውሱ ረመዳን ወር ሲመጣ ብቻ የሆነ ሰው አለ። ረመዳን ብቻ ሲመጣ ጾምን የሚያስታውስ ሰው አለ። እንደዛ ለመሆን ያለበት ሙስሊም ሁል ጊዜ ጾም ሁሌ አለ። ሙስሊም እስካለ ድረስ ጾም አለ። ረመዳን ላይ ብቻ ረመዳንማ፣ ዋጅብ የሆነ ጾም ነው፣ ሱና ጾም አለ። ነቢያችን ዐለይሂ ሰላቱ ወሰላም ብዙ ሰሓቦችን አደራችሁን ያሉበት ከየወሩ ሶስት ቀን እንዳትባክህ እያሉ አባ ሁሬዳን እና አቡ ዘርን የመከሩበት በጣም ወሳኝ የሆኑ ጾሞች ስለሆኑ እባካችሁ ጾም የረመዳን መገለጫ ብቻ አታድርጉት። ሁልጊዜ ጊዜ ጾም ስለሚኖር በዛ በሱና ጾሞች ላይ እንበርታ እያልኩኝ የአሁኑን መልእክቴን በዚ ያበቃለሁ። ውድና የተከበራችሁ የዚህ ፕሮግራም ታዳሚዎች እየተከታተላችሁ ያላችሁት አሹራ ወአያሙል ቢዲ ወሰዋቡሃ የአሹር ጾምና ከሙሐረም አስረኛው ቀን የምንጾመው ጾምና አያመል ቤዶችን መጾምና ነጭ የሚያድሩ ማለት ነው ጨነቃ ሙሉ ሌሊቱን ሙሉ በርቶ የሚያድርባቸው ቀኖችን መጾምና እንዲሁም ያላቸውን ምንዳ አስመልክቶ ነው የምንመለከተው በአሁን ቆይታችን ማለት ነው። እና እነዚህ ነጥቦችን ስንመለከት ረሱል ዐለይሂ ሰላት ወሰላም ያሉትን ስንመለከት ሲያሙ አሹራ ዩከፍሩ አሰነተ ልማድያህ ብለዋሉ።

የኢድ አዳሃ ጊዜ አንድ ቀን ሲቀረው ለዒዱ ያለው የዘጠነኛው ዙልጃ ዘጠነኛው ደግሞ የሁለት ዓመት ያለፈ አንድ የሚመጣ አንድ ዓመት አንድ ላይ ሲደመር የሁለት ዓመት አስምራል ብለዋል። ወሰውሙ አሹራ ዩከፍሩ ሰነተን

ጥቃቅን የሚያስምሩት ወንጀል ካለ ያስምራል። ወኢን ለም ዩሳድፍ ሰጊረተን ወላ ከቢራ፣ አጋጣሚ ትናንሽ ወንጀልም ያልሰራ ትላልቅ ወንጀልም ያልሰራ የአላህ ባሪያ ከሆነሳ ደረጃውን ከፍ ያደርግለታል እንደማለት ነው። ትላልቅ ወንጀልስ ቢሰራ ሙሉ አያስምረውም፣ ግን የተወሰነ ክብደቱን ሊያስቀንስለት እንደሚችል ነው አገላለጻቸው እያሳየን ያለው ማለት ነው። ስለዚህ የአሹር ጾም አድርሶት አንድ ሰው እድለኛ ከሆነ መጾም እንዳለበት ብዙ ጥቅሶች ያመለክታሉ። አሹር ጾምን ስንጾም ግን ብቻውን አደለም፣ ከፊቱ ከአስረኛው በፊት ዘጠነኛውንም አስረኛውንም አስራ አንደኛውንም መጾም ብንችል እጅግ የሚፈለግና የሚበረታታ ነው። ሰውሙ ታስዕ ወልዓሽር ወዓለይሂ አክሰሩ ልአሃዲስ ዘጠኝና አስር መጾም አብዛኛ ሀዲሶች ያሉበት መረጃው ያለበት ነው። ሰውሙ አሹራ ደግሞ ዋህዳ ወላ ዩክረሁ አለሰሂ ብቻውንም አንድ ሰው መጾም ቢፈልግ ይሄም ራሱ አይጠላም። ነገር ግን የተሻለው ወይም ዘጠኝና አስርን አንደኛው አጽዋጽም ነው፣ ወይም ደግሞ ዘጠኝና አስርንም አስራ አንድንም ሌላኛው ነው፣ ወይም ደግሞ አስርን ብቻ የተለያየ አካሄድ አስርና አስራ አንድንም በሁሉም መልኩ ተገኝተዋል ማለት ነው። ከቀደሙ ወይም ከሰለፎችም እንበል ከረሱል ስላ ሰለም ከሰሃቦች በብዙ መልኩ ተገልጿል። ፈየንበጊ ልሙስሊም አንዩባድር ልስያም ሀ ልየውም ይህን ቀን በመጾም ሊበረታታና ሊሽቀዳደም ይገባል።

በልዩዲፉ ለልየውም ልአሽር ዘጠነኛውን ብቻ ጾሙ መተው አይሆንም። ዘጠኝንም አስርንም መጾም አለበት። አስርንም ብቻ መ ሊጾም ይችላል ግን ዘጠ ካመለጠው ስና 1አንድን እያደረገ ይህን በመጾም እማ እትያጥለሁ ወማ ሙለፋት ልልሁድ ወይ ለጥንቃቄ ሲባል ነው ወይም ደግሞ አይሁዲን ለመቃረን ነውና፣ ይህን በአግባቡ በመጾም ከላ ሊገናኝ ይገባል እያንዳንዱ ግለሰብ በማለት ያበረታታሉ። የፊቱንም የመሉንም እሱንም ሶስቱንም አንድ ላይ መጾም ያው ሙሐረም እንደመሆኑ ሁሉንም ይችላል። ያለ አያመል ቢድንም ድረስ ቢቀጥል ይበረታታል እንጂ አይጠላም። ማነስ ግን የለበትም። አስረኛው ብቻ ባይሆን ይመረጣል ነው የሚሉት። አላህ እኔንም ባሰማኋችሁ እናንተንም በሰማችሁት የምትጠቀሙ ያድርጋችሁ እያልኩኝ ያሁን ቆይታችን እስከዚህ ይሆናል። ከጾም ጋር የተያያዙ አንዳንድ ነጥቦች እናነሳለን። በእስልምና ጾም የሚባለው ነገር አላህ የረመዳንን ግዴታ አድርገዋል። ከጾም ውስጥ እንግዲህ ረመዳን ትልቁና ዋነኛው በግዴታነት ደረጃ የተቀመጠ ነው። ከዚያ ባሻገር ያሉ ሌሎች ጾሞች ግን በፍቃደኝነት ላይ የተመሰረቱ ናቸውና እነዚህ አያሙ ሲያም ከሚባሉት ከጾም ቀናቶች ውስጥ የስድስቱ የሸዋል ቀናቶችና እና እንደዚሁ ሰኞና ሐሙስ እንደዚሁም ደግሞ በወር ሶስት ጊዜ መጾም አንድ ቀን እየበሉ አንድ ቀን መጾም የሚባሉት እነዚህ ነገሮች በእስልምናችን ላይ የተቀመጡ ናቸው። ከዚያም ባሻገር በርካታ የጾም አይነቶች አሉ። የአሹራ ቀን ጾም አለ፣ እንደዚሁም ደግሞ የዓረፋ ጾም አለ። ብቻ ዛሬ ግን በዚች ባለችዋ አጭር ሰዓት ውስጥ ከእናንተ ጋራ ማንሳት የምፈልገው ስድስቱን የ ሸዋል ቀን መጾም ነው። ረመዳንን ነቢያችን ሰለላሁ አለይሂ ወሰለም በሐዲሳቸው ላይ አቡ አዩብ አል አንሷሪ የተናገረው ሐዲስ ላይ ምን ይላሉ? መን ሷመ ረመዳን ይላሉ፣ ረመዳንን የጾመ ሱማ አትባሁ ሲተን ሚን ሸዋልን ይላሉ፣ ከሸዋል ወር ደግሞ ስድስት ቀን ያስከተለው ሰው ካነ ከሲያሚ ደህሪ ይላሉ፣ ዓመቱን ሙሉ እንደጾመ ይቆጠርለታል ይላሉ። ይሄ ኢማም ሙስሊም የዘገቡት ሐዲስ ነውና እና ይሄ ሐዲስ በቀጥታ የሚያመለክተው አንድ ሰው ረመዳንን ከጾመ

ከዛ ደግሞ ስድስት ቀን ሲያስከትል አመቱን በሙሉ ስድስቱ ቀን በአስር ስለሚባዛ ስልሳ ማለት ነው። ስልሳ ይሆናል። 360 ቀን በጨረቃ አቆጣጠር 355 ቀን ያለው ያው ሲጠጋጋ 360 ቀን ብለን ልንወስደው እንችላለን። ፈካአነማ ሷመ እደረ ኩለሁን የተባለው አመቱን በሙሉ እንደ ጾመ ይቆጠርለታል ተብሏል። ይሄ የሸዋል አጽዋጽም ደግሞ ከፈለገ ወዲያውኑ አውቶማቲካሊ ልክ ዒዱን እንደወጣ በማግስቱ ጀምሮ ሸዋል ሁለት ጀምሮ ተከታታይ መጾም ይችላል። ሲፈልግ ደግሞ ከሸዋል አንዱን ቀን ሰኞ፣ ሐሙስ እያደረገ ሊጾመው ይችላል ወይ አኼሩ ላይ ሊያደርገው ይችላል ወይ ወሰጡ መሀል ላይ ሊያደርገው ይችላል። ይሄ እንደ ግለሰቡ አመቺ እንዳለው ነው። በዚህ መልኩ መጾሙ የተወደደና የሚበረታታ ነገር ነው። ከዚያ ባሻገር እንግዲህ የሰኞና የሐሙስን ጾም በተመለከተ ነቢያችን ሰለላሁ ዓለይሂ ወሰለም ለምንድን ነው ሰኞ ሰኞ የምትጾመው ያረሱላ ብለው ሶሃባዎች ሲጠይቋቸው ነቢያችን ለ ላ ሰለም ዛከ አሉ ይሄ እነን የማደርግበት ዳሊከ የውምን ውሊቱ ፊሂ እለተሰኞ እኔ የተወለድኩበት ቀን ነው። ለተወለድኩበት ቀን ደግሞ ክብር ሰጣለው ማለታቸው ነው። ወይውም ቡኢስቱ የተላኩበት ቀንም ነው እንደዚሁም ደግሞ አው እንዚላ አለየፊ ቁርአንም በኔ ላይ የተወረደበት ነው፣ በማለት ነቢያችን ሰለላሁ ዐለይሂ ወሰለም ሰኞን የሚጾሙበትን ምክንያታቸውን አስቀምጧል። የሰኞ ጾምን ለዚህ ብዬ ጾማለሁ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። እንግዲህ እግረ መንገድ መጀመሪያ ለተወለዱበት ቀን ክብር የሰጡትና ዋጋ የሰጡት እሳቸው ናቸው። እሳቸውን የሚወድ ሰው የሳቸው መወለድ እንግዲህ ያስደስተኛል፣ በዚህ እኮራበታል የሚል ሰው የሳቸው ሱና ነው መከተል ያለበት እንጂ እሳቸው ካሳዩት መንገድ ውጪ እሳቸው የተወለዱበትን ቀን የሚያከብርበት በሌላ መስመር ሊከ መከተል አይገባም። ስለተወለድኩበት እጾምበታለሁ ስለተላኩበት እጾምበታለሁ ሰኞን ቁርአን በእኔ ላይ ስለተወረደ እጾምበታለሁ ብሏል። አቡ ሁረይራ በተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስ የሰው ልጆች ስራ ወደ አላ ሱብሐነሁ ወተዓላ ይቀርባል። ስለዚህ እኔ ስራዬ ጾመኛ ሆኜ ሰኞና ሐሙስ እንዲቀርብ እፈልጋለሁ ብለውም የተናገሩበት ሁኔታ አለ ነቢያችን ሰለላሁ ዐለይሂ ወሰለም። እናታችን አይሻም በተናገሩት ሰኞና ሐሙስን እንደው ምክንያት ካላጋጠማቸውና ወይ ከከተማ ወጥተው ወይም በሌላ ምክንያት ካልሆነ በስተቀር ብዙ ጊዜ ሰኞና ሐሙስን ይጾሙ ነበረ። ስለዚህ እዚህ ቦታ ላይ ሰኞና ሐሙስ የሚባሉ ጾሞችን ምን ያህላችን እንጾማለን? ብዙዎቻችን ለሰኞና ለሐሙስ ጾሞች ዋጋ ሰጥተናል ወይ? ሰኞና ሐሙስ ስንጾም ጠቀሜታው ዋናውና ትልቁ ጾመኛ ሆነን ስራችን ወደ አላህ ሱብሐነሁ ወተዓላ እንዲቀርብ ይረዳናልና፣ ሰኞና ሐሙስን የቻለ ሰው ሁልጊዜም ጊዜ ሲቻል፣ ሁለቱን አልችልም ያለ ሰው ቢያንስ ሰኞን ቀን መጾም፣ ሰኞ አልተሳካለት ሐሙስን ቀን ቢጾም ይወደዳል። ተወዳጅ ነው። ይሄም ካልተሳካለት ደግሞ በወር ሶስት ቀን አያምል ቢድ የሚባሉ አሉ። አስራ ሦስተኛው አስራ አራተኛውና አስራ አምስተኛውን የወሩን የጨረቃ አቆጣጠር ማለት ነው። በጨረቃ አቆጣጠር 13 14 15 ኛውን ቀን መጾሙ የተወደደ ነው። እነዚህ በአጠቃላይ እንግዲህ ሶስቱን ጾሞች አንስተናል፣ ተጨማሪ አራተኛውን ያሁኑን ጾም አንስተናል እና ሱና ጾሞችን መጾም ተወዳጅ ነው። ለጤናችንም፣ ለአፊያችንም ሱሙ ተስሑ የተባሉ አንዳንድ አሰሮች ያሉ ጾም ጽሙ ጤነኞች ትሆናላችሁ ተብለዋል። እና ጾም ላይ እንበርታ ለጾመኞች የተዘጋጀ ልዩ ብራለ ረመዳን ብቻ ሳይሆን አያመ ተሽሪቅ ይሄ ረመዳን ብቻ ሳይሆን